ቡ ቡ ወይ እንዴት ዋላችሁ? እንዴት አደራችሁ? እንዴት አረፈዳችሁ ውድ ቤተሰቦቼ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ ለልጆቻችን የሚያስፈልጉን ግባቶችን ባለኝ በቤታችን ባለኝ ነገር እንዴት እንደምንጠቀም ባለኝ በቁሳቁስ ለእኛ ልጆች ፊዚዮቴራፒ ቅንጦትም አይደለም እንትንም አይደለም። ስለዚህ ግዴታችን ነው፣ የግዴታ ውዴታ ነው። እሺ የግድ ልጆቻችን ፊዚዮቴራፒ ማሰራት አለብን፣ ማንቀሳቀስ አለብን፣ ባለን ነገር መጠቀም አለብን። በሀገሪቱ እንደሆነ ፊዚዮቴራፒ የለም ማለት ባ ያለውም አለ አይባልም፣ ያለውም ለአንድ ሰዓት ለአስራ አምስት ደቂቃ በዛው ነው። ስለዚህ ያለን ቻንስ የኢትዮጵያ ውስጥ ያለነው የእናቶች ባገኘ ነው። እዛው ፊዚዮቴራፒ ቦታ የምናየው አለ አይደለ? ፊዚዮቴራፒ ሲሰሩ እሱም መልሰን ወደ ራሳችን ወደ ህይወታችን አድርገን መስራት፣ ከዛ ደግሞ በአካባቢያችን ላይ ባለ ቁሳቁስ የግድ ያን ነገር መግዛት የለብንም። የግድ ያን ነገር የደን መጠቀም የለብንም። ባሌ ነው በአካባቢያችን ቁሳቁስ አድርገን ልጆቻችን ደስተኛ ሆኖ ሰውነታቸው ሳይጣመም በቃ ከኛ የእግዚአብሔርን ለእግዚአብሔር ትተን ከኛ የምጠበቀውን ደግሞ ወደኛ አድርገን እንድንሰራ ነው የምላችሁ። የሲፒ እናቶች ጠንካሮች፣ ጎበዞች፣ ምርጦች። ዛሬ እኔ የምሰራ ዛሬ አንዱ ባዝሊን ባዝሊን ማለኝ ባዝሊን ያላችሁ ሰዎች ባላችሁ ት አካባቢያችሁ፣ ቅቤም ካለ በቅቤም፣ ዘይትም ካለ በዘይት ወይ ግዴ እንትን አይደለም ይበልጥ ደግሞ ይሄ ወይራ ዘይት ሰውነታቸውን ያፍታታል። ወይራ ዘይት ወይራ ዘይቱን እናንተ ቤተሰቦቼ ወደ ኢትዮጵያ ስትመጡ ትዙ። ትዙ ሶስት ሌትር አምጥታ አለን ነበረ፣ ብዙ ጊዜ ነበረ ያገለገላት ከምግብም ጭምር ነው፣ እና አሁንም አልቋል። እሺ አምጡላት። ይቺ ሰባት መቶ ናት፣ ኢትዮጵያ ሰባት መቶ ናት። እና ስትመጡ ይቺ ብዙም ስለማትከብዳችሁ ሻንጣችሁ ጎን ውሽቅ አርጉና ወደ ኢትዮጵያ ስትመጡ አምጡልኝ፣ እሺ ወይራ ዘይት እና ባዝሊኑን ያ ባዝሊኑ እንኳን ሁለት አለ። እሱንም እቺ በጣም ምርጥ ናት። ለኛ ልጆች በተለየ ለት ቁራያት ለምን ናቸው? ለምን ነው ቦታቸው? ይሄ በጣም አስፈላጊ ነው። ይሄ ባዝሊን ማለት ነው። ይሄ ይሄን ካገኛችሁ ይሄ ነው። ከእንትና ናት ያመጣችልኝ፣ ነግሬያት እቺ ይቺን ነገርን ከጠቀመው አሁን ወደ በወሬ የጨርሱ እኮ እናንተ ሁለት ደቂቃ። ወይ ወይ ወይ ከዛ እቺ ቡቹላን ይዋት ፊዚዮቴራፒ። እሷ በጣም ነው ስትሰራ ነበረ፣ ለሊቱ ሁሉ ትንሽ ባንትና ነስቲ እስቲ እዚ ያቸው ያው፣ የኔ ደስተኛ የኔ ደስተኛ፣ እግዚአብሔር ይመስገን። ልጆቻችን ፊዚዮቴራፒ ሲሰሩ ደስተኛ ነው የሚሆኑት። እሺ መሆን አለባቸው። እንትናቸው ይፍታታል፣ ሰውነታቸው ይፍታታል፣ እግራቸው ይፍታታል። ዛሬ ግን ይሄንን ላሳያችሁ ነው እንጂ ቡኮ አሁን ልትሰራ አይደለም ሰርታለች። እና የምታሸው ሁልጊዜም ሰውነታቸውን እንድናፍታታ ነገራቸውን እንድናፍታታ ነው የሚጠቅመኝ። ትዝ ሲለኝ ለምን ለቤተሰቦች ተሰቦች የማላሳይም ብዬ ነው እንጂ ቡኮ ሰርታለች። እና አሁን የማሳያችሁ አንድ ነገር አለ፣ የጠቀመኝን ነው። እኔ ሳይጠቅመኝ መቼም ወደ እናንተ አላመጣም ብያችኋለሁ ታውቃላችሁና ለእናቶች የጠቀመንን አሁን ምንድን ነው የጠቀመን ላሳያችሁ። እቺ ነገር እቺ ነገር በብዛት የማንኛውም ሰው ቤት አለች ይመስለኛል፣ ኢትዮጵያ ውስጥ እቺ ቀላላ፣ እቺ ነገር፣ እቺ የሕፃናት ጋሪ ከልጅነታቸው ልጅ ሆነው የምል መቀመጫ የምንለማመዱበት ናት እቺ ጋሪ ማለት ነው እቺ ከዛን እኔ እስካ ዳንስስ ምንድን ነው የምትጠቀሚ፣ በያዝ ብላችሁ ጠይቁኝ። ስጠይቁኝ ምንድን ነው የምናደርገው፣ ይሄ የደረት ማስተኛው ነው። ይሄ የደረት ማስተኛ እዚ ጋር እናረጋለን። እዚህ ላይ እናረግና እንዲቻ አርገ ነው ይች እናረግበትና የደረት ማስተኛውን እዚህ ላይ እናረጋለን። ቡኮ ሳይ በዚህች አድርገን እቺ ድረስ ማስተኛዋን ከዛ እንትኑ እንዳይቆሮቅራት ያው ባለ ነው በአካባቢ እዚህ ጋር እንዳይቆሮቅራት እንዳይቆሮቅራት

በቦሻ ቡቡኔ በዚችም እዚህ ጋ ወገቧን ግጥም አድርጎ ይዝላታል። ለምን የኛ ልጆች ይወዛወዛሉና ስለሚወዛወዝ ነው ይሄ እኔ እንዶች ላይ ነው ያየሁት እና ወጪ እንዶች ላይ ስታዩ እነሱ ጎማ ያለ ምን ያለ ነገር አለ ለምን የእኛስ አእምሮአችን አናሰራም እንዴ የግድ ዕቃ መግዛት አለብን? ለሴፒ ልጅ የግድ እኛ ብር ከሌለ ሀገራችን ደካማ ሆነች እኛ እኛም ባለ ነገር መጠቀም ባለች ማለት ነው። በስቦንጅም በትራስም ይቻላል። እሺ እናንተ በስቦንጅም እኔ ከመጀመሪያ እንድታየው ብዬ ነው እንጂ አ በስቦንጅም በምንም ይቻላል። አሁን ምን እናደርጋለን እንዴ? ነገር ጎማዋ ላይ ላይ ይችላል። ጎማ ምንጣፉ ላይ አልሄድም ስላለኝ በእንትኑ ላይ ያደረኩት። ከዛ ምን ማድረግ ነው፣ ይሄንን አንደኛ ቆማ እንትኗን ያፍታታል። ሁለተኛ ደግሞ ምን ያረጋል? ምን ያረጋል?

ማለማ ማለት ነው። ዳተለፋጓዛ ምስተካከላል ይህንን በአካባቢያችን ባለሉ ነገር ማለት ነው። ይህን ከፈለጋችሁ ጣውላ ጣውላ መጥቶ በምስማር ጎንና ጎን እንደዚህ አድርጎ ጎማ ነገር ሰርቶበትም ይቻላል። እነሱም እኔ የጠቀምና የተገለገልኩበትን ይሄን ማጠንከር ማለት ነስቻ አዴ ነው። ይሄ ይሄ አይጣመምም። አያችሁ? የአንዳንድ ልጅ ይሄ ይጣመማል። ይሄ ይሄ አይጣመምም ሁለተኛ